የሚንሸራንሸር እና በቲክታክ አይ ቲንክ በዩቱብ መሰለኝ። እኔ ከኢትዮጵያ ከወጣሁ ቆይቻለሁ። ግን አንድ ልጅ ወልዳ አስራ አምስት ቀኗ ነው አራስ ናት። እና ትንሽ ጭንቅላቷ እኔ ጃጅ አላረግም። ትክክል አይደለም እና ቤተሰብ የሚያደርግላት ነገር ያለ አይ እየመሰለኝ አይደለም። ባሏና እህቷና ያሉ ሌላ አንድ ህፃን ልጅ አለ። እንደዚ አይነቱን ነገር በምንድ ነው? እኔ አሁን ብዙ ሰዎች ኮመንት ሳነብ ጸበል መሄድ አለባት ብዙ ደግሞ ሐኪም ቤት መሄድ አለባት። እኔ በራሴ አስተሳሰብ ሐኪም ቤት መሄድ አለባት። ሁለተኛ ወንድ ልጅ ነው የወለደች፣ አርባ ቀንም አልሞላትም። እና ለእኔ ለአንተ ጥያቄ አው ያድናል፣ አዎ ያድናል። እኔ የካህን ልጅ ነኝ። ግን አሁን እቺ ልጅ እኔ ቤተሰቦቿ ራሳቸው ኮንፊውዝድ የሆኑ ነው የሚመስለኝ። ጸጉሯን እየነጨች ነው ልጁን የመጨረሻ አሁን የተወለደውን ልጅ አስር ቀን የሞላው አይመስለኝም። ማየት እየቻለች አይደለም። ዩቱበሮች ናቸው፣ በዛ ነው ያየኋቸው። ባልየው ራሱ የሚያደርገው ነገር ትክክል አይደለም። የልጅቱ እህት ቤት ውስጥ አለች እና ዛሬ ምን አለችው? ቆሻሻ ልትጥል ወጣ ነበረ የሆነውን ነገር አውቃለሁ አለች። ያ ያ ነገር ብዙ ሰው ኮመንት ላይ ሳነበው ጸበል መሄድ አለብሽ ይላታል። ወንድ ልጅ በአርባ ቀን እኔ አላውቅም ሴት ልጅ ደግሞ በሰማንያ ቀን ከተሳሳትኩ አርመኝ፣ እንደዛ ሲባል ነበር እና ጸበል ብትሄድ አሁን እንደዚህ ሆና መጀመሪያ የንስሃ አባቷን መናገር የለባትም ወይ? ሜቢ ካርስታችሁ ውጭ ሁኜ ሊሆን ይችላል፣ ግን አሁን ልጅቱ ኢመርጀንሲ አሲስታንስ ያስፈልጋታል። እኔ ኢምባክስ አረግልሃለሁ። የዩቱብ ቻላናቸውን ላታውቀው ትችላለች፣ ላታውቀው ትችላለህ። እኔ በቃ አሁን በእኔ ሀገር፣ ባለሁበት ሀገር ስንት ሰዓት መሰለ? ኦልሞስት ቱ ኦክሎክ እየሆነ ነው። በእሷ ምክንያት ነው ያልተኛው። እንደዚህ አይነት ነገሮችን ኦርቶዶክሶችን እንዴት ነው ልንረዳቸው ምንችል? ገንዘብ አይመስለኝም። እሺ ካለ ሰዓት አንጻር ይቅርታ እናታችን፣ ምንም ችግር የለም። ያው አንደኛ ከወረደበት ርዕስ አንጻር ጥያቄ ያሉት ሙስሊም ነበር ያስገባሁት፣ እና አሁን ከነገሩን ጉዳይ ጋር ተያይዞ እንግዲህ ይች ሴት እንዴት ነው መርዳት ያለብን ለሚለው ጉዳይ እኔ ሰዎች እንዴት መርዳት እንዳለባቸው ስራትን ላስቀምጥ አልችልም። እርስዎ ግን አሁን እንዳሁን ነገር ካለ ግን እንገሩ። ምን አሁን ምን እንዳግዞት ይፈልጋሉ? አንተ ኢትዮጵያ ነህ ያለህ ኢትዮጵያ። እኔ እንትን ፐርሰናል አታርገው ምን አለችኝ? እኔ አይ ትሩ ቻይልድ ኦቨር ሂር ግን አሁን አንተ ፕላትፎርም ፈጥረህ ኦርቶዶክስ እኔ ብቻ አትበላ። ግን ኦርቶዶክስ ለልጅቱ ምንድን ነው የምታረግላት? እኔ እኮ ጠየቅኩህ። ከአርባ ቀን አባቶችን አሁን እኔ በግድ እንግዲህ ጊዜ ነገር ግን ስለ ኢንተርዱም እያወቁ አይደለም። እርሶ ቆይ አንድ ጊዜ እንደማለት ይሄ እስንት አይነት ሰው አለ። በጌታ አንደኛ፣ በመጀመሪያ ስንወያይበት የነበረው ሀሳብ ላይ ጥያቄ ያሉት መስሎኝ ነው ያስገባሁት። አንድ ሲቀጥል ባነሳነው ሀሳብ ዙሪያ ምንም አይነት ጥያቄ የሎትም። እና ስለሆነች አንዴት ምስኪን የሆነች እህታችን የሆነ ጉዳይ ነገሩን ስለ ጉዳዩ እኔ ጊዜ ለባወቀ ምንም የማውቀው ነገር የለም። እሺ ከዛስ? ይቺ ልጅ እንዴት ነው መርዳት የምንችለው? አሉኝ። እኔ ለጊዜው ይቺ ልጅ እንዴት መርዳት እንዳለብን እኔ አላቅም። ምክንያቱም እኔ በቀጥታ ልክ እንደ እርስዎ ነገሩን አልተመለከትኩኝም። እርሶ ነዎት የተመለከቱት። ስለዚህ እኔ እንደ እንዳግዝዎት የሚፈልጉት ነገር ካለ እንደው አንተ ይሄን ልታግዘን ትችላለህ ወይ ብለው እኔን ይጠይቁኝ። የምችለው ነገር ከሆነ አዎ እችላለሁ፣ አግዝዎት አለው ላለው። ማልችለው ከሆነ ደግሞ አላግዝም፣ ይህ እንዲህ አይነት ነገር ከአቅሜ በላይ ነው ላለው። ከዛ ውጭ ግን እንዴት ነው ልናግዝ የምንችለው? ተንፍስ፣ ተናገራት ፐርሰናል አታደርገው፣ አሁኑኑ ተናገር፣ እንዴት ደው ልናግዝ የምንችለው እያሉ እንደ ፖሊስ ጣቢያን ኔና ያፋጡኝ። እናታችን ያው ከኔ በበለጠ ከማንም ሰው በበለጠ ቤተሰቦቿ ያቺን ልጅ እንዴት ማገዝ እንዳለባቸው እነሱ ስለሚያውቁ እገዛ ነው የሚፈልጉት እነሱ ስለሆኑ እነሱ መጥተው ቢናገሩ ጥሩ ነበር። እኔ አሁን ለጊዜው ምንም ያየሁት ቪዲዮ የለም፣ ምንም የማውቀው ነገር የለም በማላውቀው ጉዳይ ላይ ነው መቶነን ነፍሴን እያስጨነቋት ያሉት እናታችን። ስለዚህ ምን እንዳግዞት ነው የሚፈልጉት? ሰዓት ስለሌለኝ በቀጥታ ወደ ፖይንቱ ይግቡ። ይሄን ነገር እንድታግዘኝ እፈልጋለሁ ይበሉ። የምችለው ነገር ከሆነ አዎ እችላለሁ እልዎታለሁ፣ የማልችለው ጉዳይ ከሆነ አልችልም እላለሁ። እና ሌላው ጊዜ ደግሞ ላይብ ላይ ምን እየተወራ እንደሆነ እባክዎት ተመልክተው አድምጦ ቢገቡ ጥሩ ነው እናታችን። ማይቆትን ይክፈቱት። ምን እንዳግዞት ይፈልጋሉ ማይኮትን ይክፈቱት። እየተናገሩ ከሆነ ስለማይሰማ የማይክ ምልክቷን ይክፈቷት። አሁን ይሰማሃል? አሁን ይሰማኛል። አንድ ነገር ልንገርህ። አንተ ፕላትፎርምህን ነው አሁን የምትሰራ። አንድ ጥያቄ፣ ልጅቱ ኢመርጀንሲ ሰችዌሽን ላይ ናት። እኔ ባለሁበት ሀገር ኤይት ዋን ዋን። ቆይቆይቆይቆይ አሁን ተሃዳምቻለሁ፣ ተሃዳምቻለሁ ሰው ራሱን የሚገል ሆኖ እግሩ እጁ ታስሮ ማደርስ ከሆነ ያፕላትፎርም፣ አንተ ምንድን ነው አሁን ምታደረገው ነገር? ኦኬ ሊስን ቱ ልጅቱ እግሯን አስረዋታል፣ ሀፍና ወራ ጎነ ያየሁት እጇን አስረዋታል። ሳምንቷ ነው ከወለደች ከሆስፒታል ከወጣች። ማንም አንደርስታንድ ሊያረጋት አልቻለም። አውሽ እዛ በሆን ኢትዮጵያ በሆን ኤመርጀንሲ ናይን ዋን ዋን ሲደወል የአንቺ ሰችዌሽን ትክክል አይደለም አይባልም። አሁን አንተ የምታስረዳው ስለ አንተ ፕላትፎርም ነው አዘ ኦርቶዶክስ ያዳምጡኝ ናታችን፣ አንደኛ አሁን ናይን ዋን ዋን ሲደወል ግዴታ አለባቸው ፖሊሶች ናቸው። እያንዳንዱ ነገር የት አካባቢ ነው ምንድን ነው ማለት። እኔ ደግሞ እዚህ ጋር እኔ እዚህ ጋር ያለሁት ልጆት፣ እናታችን ምን እንደተፈጠረ ምንም የማውቀው ነገር የለም። አሁን ለዚህ ደግሞ ልክ ሆነን አልችልም። መቼ ባላየት ጉዳይ ላይ ሲቀጥል ምን ላግዞ እችላለሁ፣ እንዴት እናግዛት ለሚሉ ጉዳይ እኔ እንዴት ላቅ እችላለሁ ጉዳዩን አላየሁትም። ምን እንደሆነ አላቅም። ከዛሬ ብዙ ዓመት በፊት የተፖስተ ፖስት ይሁን አሁን ያለ ጉዳይ ይሁን ሶሻል ሚዲያ እንደሚታወቀው ነው። ስለዚህ ምንም ማከው ነገር የለም። ስለዚህ እናታችን ምን ያደርጋሉ? እርሶ ለእርሶ የጠየቀው ጥያቄ አለ አይደለ? ምን እንዲረዳው ይፈልጋሉ? የምፈልገው ልንገርህ። አዳምጭሃለሁ። አዳምጠኝ። ናይን ዋን ዋን ሲቹዌሽን ልጅቱ አሁን እግሯን እጇን አስረዋታል። ልጅ ከወለደች እኔ አሁን ባንተ ባንተ በዚህ ቦታ ሼር አደርጋችኋለሁ። እውነት ይሁን ውሸት ይሁን ድራማ የሚሰሩ እናንተ ናችሁ እዛ ያላችሁ። አዘ ኦርቶዶክስ ግን ጸበል እንውሰዳት ሆስፒታል እንውሰዳት ስቲል ሁለቱንም እያደረጉ አይደሉም። እኔ ዩቱበር አይደለሁም ምንም አይደለሁም ልጅቱ በአንተ ቻናል አሁን በአንድ ደቂቃ ሰው ደርሶላት የምትድን ከሆነ እንድትድን ነው እንጂ አንተ አሁን ቅድም ኤክስፕላኔሽን የምትሰጠኝ ያን ሁሉ ደቂቃ እያወራን እያለ ሰው በሃርት አታክ ይሞታል በየሰከንዱ ልጅቱን አሁን የሚደርስላት ሰው ነው እኔ የምፈልግ እኔ ሸራረግልሃለሁ ስማችሁን ስሟ የዩቱብ ቻናላቸውን ስም ስክሪንሻት አድርጌዋለሁ። ልጅቱ ማን ይደርስላታል ነው እንጂ እኔን ቻለንጅ በማድረግ አንተ የምታገኘው ነገር አይኖርም። እኔ ደግሞ በአንተ ቻናል የመጣሁ ከዚህ በፊት ሁለት ሶስት ሞክሬ ነበረ አላስገቡኝም ብለው አይደለም፣ አይደለም አልሞከርኩም። አንተን ትረስት አድርጌ ነው ወደ አንተ ይሄንን የሰማሁ እና ሳታውቅ ዝም ብለህ ኤክስፕላኔሽን እንዴ! አሁን እኔ እኔም ብዙ ለማብዛት አልፈልግም። ልጅቱ እርዳታ በምታገኝበት እህቷ እያለቀሰች ነው። ባሏ እህቷን ያንቃት አለ አንገቷን። አንች ነሽ? ሄዳ ቆሻሻ ጥላ መጣ ነበረ። ለምንድን ነው ይሄንን ያልጣልሹ ብላኝ ተጣልታኝ። እኔን ቆሻሻ ጥላ መጣ ነበረ። እሱ ምንድን ነው የሚል? ዩቱብ ስላለ ነው ማወራ አሁን እሱ ምንድን ነው የሚል እንደዛ ሆኖ ለምን አልነገርሽኝም? ቢቲውን ዛም ልጅቱ እየሞተች ነው። እና ድናት እና ድናት የሁለት ልጆች እናት ናት። አስራ አምስት ቀን የሞላት አይመስለኝም ከወለደች። እና ጸጉሯን እየነጨች ነው፣ እግሯንም እጇንም አስረዋታል። ሆስፒታል ወይም ደግሞ ጸበል ቦታ ነው እንጂ መሄድ ያለባት፣ እዛ ቦታ ላይ መቆየት የለባትም። እናድናት ነኝ እንጂ ካንተ ጋራ እኔ ስላመንኩብህ ነው የደወልኩ። ካስቀየምኩህ አይኖ አያትህ ልሆን እችላለሁ። አም ሶሪ ግን ልጅቱን እናድናት። አሁን ያ ነው ጥያቄ። ዩቱቡን ሰርች ላድርገው እናታችን። አዎ እነግርሃለሁ። አሁን ምን ብዬ ሰርች

አይ ስሙን ንገሩኝ፣ ስሙን ንገሩኝ። እናታችን እናታችን፣ ስሙን ንገሩኝ ፕሊዝ። ምን ብዬ ሰርች ላድርገው? እናታችን እግዚአብሔርን በጣም ይፈሯቸው። በጣም ይቆጡት። እናታችን ምን ይሰሞታል? ምናልባት ድምፄ የተሰሞት ከሆነ ወደ ላይቭ ይመለሱ፣ እንዳያስወጡት።

በሩን አዘጉ። እናታችን ምን ብዬ ሰርች ላርገው? ሰርች ቦታው ላይ ባሮክ ብዬ ልጻፍ ምን ብዬ ልጻፍ? እናታችን እናታችን አሉ። እናታችን ወዴት ወጡ? እሺ። ምንድነው መሰላችሁ፣ ኔ ተወዳጆች እንግዲህ ሌላ ጊዜ ከቻላችሁ መቼም እናት አባቶቻችንን ላይረዱን ይችላሉ። ሌሎቻችሁ ግን እንድትረዱ ያክል ከቻላችሁ ስለምን እያወራን ስለምን እየተወያየን እንደሆነ ሰምታችሁ ብትገቡ ጥሩ ነው። ያው እናት አባቶቻችን ጉዳዩን ላይ ይሰሙ ይችላሉ። ትንሽ አንዳንድ ሶሻል ሚዲያ ላይ ያሉ ነገሮች አስቸጋሪ ናቸው። እንደምታውቋቸው ያው እነሱን በትዕግስት እንግዲ እናዳምጣለን። እኔ ምናልባት እንዲህ አይነት ነገር በሶሻል ሚዲያ ላይ ካለ እንደምታውቁት በሶሻል ሚዲያ ላይ እርዳታን ደግሞ የሚያሰባስቡ በጣም ብዙ የሆኑ እህት ወንድሞች አሉን እግዚአብሔር ይመስገን እና የምችሉ ሰዎች እባካችሁ ሜንሽን እንታርጉላቸው በሉ፣ እግዚአብሔር ስም እጠይቃለሁ። ከዛ ውጭ ግን ቤተሰብ ያላቸውን ሰዎች አሁን እኔ ያሰ ክርስቲያን አሁን እናታችን ምናልባት መልእክት የሚደርሶት ከሆነ እንደው እንደ አንድ ክርስቲያን አንድ ሰው ስለታመመ ጸበል ይዞ የመውሰድ ራሱ መብት የለንም፣ ቤተሰብ ካልፈቀደ ቤተሰብ ካልፈቀደ። አንድ። ሲቀጥል ምናልባት እህት ወንድሞች ዙሪያ ያሉ ዘመድ ቤተሰቦች ፐርሚሽን መስጠት አለብን፣ ፈቃድ ማግኘት አለብን ከነሱ። ያለነሱ ፈቃድ አንድን ሰው ራሱ ይዘን ወደ ሆነ ቦታ ምንወስድ ከሆነ የራሱ በሕግ ሊያስጠየቅ የሚችል ጉዳይ ነው እና ከዛ አንጻር እንድትረዱ ብለው እግዚአብሔር ስንጠይቃለን። እናታችን በጣም ነው ያስደነገጡኝ። እንደ ልጅ ይሄ ልጅነት ነው ትዝ ያለኝ፣ ይሄ የሆነ የቤት ስራ አሳሰሩ ቀርታችሁ ምናምን የሆነ ነገር ዘላችሁ ጽፋችሁ ወይ ስኳር ደግሞ ቅማችሁ እዚህ ከንፈራችሁ ላይ ምናምን ስኳር ተገኝቶ እንዴት ነው ይሄ የሚሉ እናቶቻችን፣ እንደዛ ነው እኔም ትዝ ያለኝና፣ ተመልሼ በቃ ወደ መፍራት ነው የሄድኩት። የኔ ወንድ አያት ምን እንዳረገ ልንገራችሁ። እግዚአብሔርን አለ። አሁን እኔ የዚህ ክፍል ነው ያለሁት፣ እሱ ሊቪንግ ሩም ነው ያለው። ምን እንዳረገ ልንገራችሁ እና ወደ እራሳችን ግባ ድምጽ ይንቀስ አርጌ። የእኛ እናት እኛን ከወለደች በኋላ ያሁኛን ለማሳደግ በጣም ብዙ ነገር ትሞክር ነበረ። ብዙ ነገሮች ትማር ነበር። በጣም ብዙ ነገሮችን ትሰራ ነበር እና ያው ትታር የምትሄደው አያቶቻችን ጋር ነው እና ያው ይህ አሁን ህፃናት ምግብ ከበሉ በኋላ ሆዳቸው ሲጠግብ ታውቃላቸው አይደል? የሚፈጠረው ነገር ፋርት የምንለው ነገር አለ እና ልክ እንደዚህ ስትፈሱ አለች ማዘር ሶሪ በሉ ብላ አስተምራናለች። ሁላችሁም አዳምጠዋል። እና ከአያቴ ጋር ቁጭ አርጋ ይሄዳለች። እናሱ ቁጭ ብሎ ሬዲዮ እየሰማ ነው። የድሮ አያቶች እንዴት ሬዲዮ እንደሚሰሙ ታስታውሳላችኋል። ይሄ የሆነች ከላል ያላት ሬዲዮ አለች። እና ቁጭ አርጎ ምናምን አደመጥ የለም እንደዚህ ነው እዚች ጋር የምትነካካ ነገር አለቻቸው። ምናምን ያንን እየነካኩ ምናምን ፋዘር እየሰማ እንዲህ አይነት ነገር መጣ። እኔ ያው እንግዲህ ልጅ ነኝ ምናምን ያው አሰና እንዲ የሚመጣውን ነገር አስተናግድኩትና እንደማስተናግደው ከዛ ሶሪ አልኩኝ እና አያቴ ያንን ነገር አልሰማም፣ የሰማው ሶሪ ማለቴን ነው። እና ምን አልክ አለኝ፣ ሶሪ አልኩት። ለምን ሆኖ ሶሪ ምን ነው ምን አረክ እዚ አልኩት አለኝ። ህም ህም ህም አልኩት እንዴት እንደተቆነጠት ይዝ እግሬ ስር ገብቶ ነው ምነው ብሎ ብድግ ያደገኝ እና አያቶቻችንን በእርሜ በጸጋ በሞገስ ይጠብቅልን እግዚአብሔር አምላክ። ዮሐዴ ተማምተማም ይዋዳ አለ ዋዴ የለችም። እሺ ጋይስ፣ ሁላችሁም በደንብ ኮፒ ሊንክ አድርጉ፣ በደንብ ሼር አድርጉ። ዛሬ እንግዲህ በጣም ደስ የሚል ቀን ነው። ወንድማችን አቤላና አንዷ ለምን ሁላችሁም ታውቋቸዋላችሁ አንድ ወንድማችን አንድሽ በጣም ከባድ የሆኑ ነገሮችን አሳልፎ እንግዲህ ወደ ቀደመ የቤተክርስቲያን አገልግሎቱ ለመመለስ በጣም ጥረት እያደረገ ያለ ወንድማችን ነው እና ዛሬ አንድ አዲስ ነገር ከወደ ወላይታ ሰምተዋል እና እኛም ደግሞ የተቻለውን ያክል እንግዲህ ሰፖርት እናደርጋለን በምንችለው ሁሉ አቤልና አንድሽ እንኳን ደህና መጣችሁ ዮሐድ አይሰማም። ሰላም በለን። ኦይ እንዴነ፣ እንዴነ ሁሉ ሰላም ዮሐድ አለሁልህ፣ አለሁልህ ሁሉ ሰላም አለሁልህ። ቀደም የመጡት እናታችን ሰምታችኋል እንዴ? እኔ እኮ ግራ ገብቶ ነው ምን ጀመረ፣ ምን ጀምሮ ነው ብይኩ ግራ ገብቶ እንዴ፣ ምን ጀምራለው? እኔ ምን እኔ እኮ በጣም ነው ግሬ ተጋባውትኩ

ሳይታወቅም ግድ ነው፣ ግድ ነው ስማ። ከላይ ያሉ ወንድሞቻችንን ታውቃቸዋለህ ወይ ነው ወይስ ከሚዲዮ በጣም ጠፍተሃል? አዎ፣ አግኝቻቸው አላውቅም። በእርግጥ የሆነ ሪከርድ ምናምን ሰምቼ ነበረ። አዎ፣ ሰምቼ አውቃቸዋለሁ። እኔ እነሱ እንኳን እንዲህ ተገናኝተን ግን እናሳቸው መተዋል ለያዴ አቤት እናታችን፣ እያወራሁ ስልክ ተደውሎባችሁ የሆነ ጸሎት አድርጉልኝ ስለመድኃኒዓለም መጥራት አያስፈልግም። አቤት ከላይ ያለ አካውንት ጋር ነበር እንደዚህ ያልኩት። እናታችን በጣም ይቅርታ ያደርጉልኝ። ምን ብዬ ሰርች ላድርጋለሁ? ኦኬ ኦኬ። ምን ስማ ግን እየሰማ ነው አይደለም ከላይፍ ፋሎወር ያላቸው የህፃን ልጅ ፕሮፋይል ነው ያለው። የልጃቸው የመጀመሪያ ልጃቸው ብሩክ ብቻ ብዬ ሰርች ላድርገው፣ እስከዛ ለሚጎባክ እና ቼክ ላድርገው። ሰርች ሳደርገው ግን አኒሜሽን ነገር ነው ይመጣልኝ። እናታችን ብሩክ ሰርች ሲያደረገው እንደዚህ አኒሜሽን ነገር ነው ይመጣልኝ

ሚዲያ ሚዲያ ጨምርበት፣ ባሮክ ሚዲያ። እሺ፣ እሺ፣ እናታችን የሕፃን ልጅ ፕሮፋይል ያለበት ይሄ ነው። አዎ አዎ፣ ያ ባሏ ነው። አዎ፣ ያ ግን የመጨረሻው ቪዲዮ አይደለም። ሁለት አሁን ከዛ በፊት አዎ፣ አዎ፣ እሱ ነው። ግን የመጨረሻው ቪዲዮ አይደለም። እሱ እግሯን ታስራ የምታይበት ቪዲዮ አይደለም። እሱ ነው፣ ይሄ ነው። እ እናታችን ይሄ ውሸት ከሆነ ነው ሰዎችን ለማዝናናት ተብሎ የተቀመጠ የፕራንክ ቪዲዮ ነው እናታችን። ወይም ደግሞ የድራማ አይነት ኮንተንት ያለው ማለት ነው። ልጅቱ እርጉዝ ነበረች፣ ኮንተንት ያላቸው ናቸው። እና ሺ ሴፍ። አዎ፣ ደህና ደህና ናቸው፣ ደህና ናቸው። እሺ፣ እግዜር ይስጥልኝ። አም ሶሪ ኢፍ አይ ባዘር ዩ። እሺ እናታችን ምንም ችግር የለም። ደሞ የእውነቴን የእውነቴን የካህን ልጅ ነኝ ስለማምንብህ ነው ለአንተ የደወልኩኝ እና ባዘር አድርጌ ከሆነ ጓደኞችህንም በጣም አፖሎጃይዝ። ኧረ ምንም ችግር የለም። ኦነስሊ ያ ቴንክ ዩ እሺ እናታችን፣ እሺ እሺ፣ ለነዚህ ልጆች አረሱ ለእነዚህ ለነዚህ ዩቲዩበሮች ይሄ ምንድን ነው ባሮክ ሚዲያ ነው የሚለው የህፃን ልጅ ፕሮፋይል ያለው የስራችሁን ይስጣችሁ። የስራችን ይስጣ። እኔ ሌላ ምንም አልልም። በመድኃኔ ዓለም በለተቀኑ እንዲህ እንዳስደነገጣችሁን እኔ ሌላ ምንም አልላችሁ፣ መድኃኔ ዓለም የስራችሁን ይስጣችሁ ነው የምለው። እሺ